ከሶስት ዩኒቨርስቲዎች በሱስ ምክንያት የተባረረውና ፊዚክስን የሚያስጠናው ዳኛቸው ሻምበል ዛሬ በኦንላይን ፊዚክስን በማስተማር ዝነኛ የሆነው ዳኛቸው ወይም ተማሪዎቹ በሚጠሩት ስሙ መምህር ዳኒ እስከ ስምንተኛ ክፍል ድረስም ትምህርትን መቀበል የማይችል ከሚባሉ ልጆች መካከል አንዱ እንደነበር ይናገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበር ያስታውሳል። በአንድ ወቅት ከክፍላቸው አንደኛ የሚወጣው ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀውም የአሳ ዘይት ጠጥቶ እንደሆነ ይነግረዋልም። ሞከረው ዳኒም ነገር ግን ለውጥ የለውም። ሌላኛው ጓደኛው ደግሞ ጧት ጧት ሜዲቴት ስለማደርግ ነው አለው ትምህርት የሚገባኝ አለው። እርሱም ሞከረው አልተሳካም። አንድ በጣም የምወደው ጓደኛም ነበረኝ። እርሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እርሱንም ሞከርኩ ግራ እጄን ተሰብሬ መጣሁ። ጎበዝ ለመሆን ብዙ ሞክሬ ነበርም። ነገር ግን አልተሳካልኝም ይላል። የመጀመሪያና መለስተኛ ደረጃ ትምህርቱንም ሲያስታውስም ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ ስምንተኛ ክፍልም ደረሰ አባቱ በጥበቃ ሰራተኝነት በሚሰሩበት የግል ትምህርት ቤት ውስጥ በነፃ የሚማሩ ዳኛቸው ስምንተኛ ክፍልን ከጓደኞቹ ኮርጆ 96 ፐርሰንት ማምጣቱንም ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን፣ በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ደነገጠ። አባቱ በከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ነበር ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥም የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገረው ዳኛቸው ፈገግ ይላል እንጂ አባቴ እንደዚያ ደስ ሲለው አይቼ አላውቅም ይላል። አባቱ ተማሪዎች መካከል አይናቸው በእንባ ተሞልቶ አቅፈው ሲያሽከረክሩትም አባቱን ስለ ማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የዓመቱ ትምህርት ተከፍቶ ዘጠነኛ ክፍል እስኪገባም ድረስ በድሬዳዋ ከተማ የሚገኘው ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናትም ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ሚያዘም በወዳጆቹ እጅ ሲሽሙኑ ሙኑ ያያቸው ቁጥሮችም ታዘዙትም። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩ ስሌቶች ያለ ችግር ይቀመራቸውም ገባም። የክረምት ወራት አልቆ ዘጠነኛ ክፍል ሲገባ ሂሳብ ቀሎኝ ስለነበረ ጥሩ ውጤት ማምጣት ስጀምር ትምህርት ቤት ትምህርት ይገባኛል እንዴ እስክል ድረስ ጥሩ ውጤት ማምጣት ጀመርኩኝ ይላል ዳኛቸው። ለመጀመሪያ ጊዜ ዘጠነኛ ክፍል የመጀመሪያ መንፈቅ ዓመት ሶስተኛ በመውጣት ማጠናቀቅ ዘጠነኛ ክፍል ስገባ ነቃው የሚለው ዳኛቸው ከዚህ በኋላ ትምህርት ላይ ጠንክሮ መቀጠል አንዱ የህይወቴ አካልም ሆነ ይላልም ዳኛቸው ሻምበል ውልደትና እድገቱም በድሬዳዋ ሲሆን እስከ 12ኛ ክፍል ድረስ ትምህርቱን ያጠናቀቀው ምስራተ ገብርኤል ትምህርት ቤትም ነው። በ2007 ዓ.ም ምረት የ12ኛ ክፍል መልቀቂያ ፈተና 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲ የኬሚካል ምህንድስና ትምህርት ክፍልም አንድ ዓመት ከስድስት ወር ቢማርም በሶስት ጠምዶ ትምህርቱን ማጠናቀቅ ሳይችልም ቀረም። ወደ ቻይና የመሄድ ድል ያገኘው ዳኛቸው ሳንዡ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርት ሲከታተል አሁንም ያለበት ሱስ ሳንካ ሆነበትም። ለሁለተኛ ጊዜ ቻይና ሃንዡ የምትባል ከተማ የኮምፒውተር ሳይንስ ለመማር ሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለውም። የሶስት ከፍተኛ ትምህርት ተቋማት በሱስ ምክንያት የተባረ ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራትንም ቆየም። ድሬዳዋ ያለው ከትምህርት ቤት ወደ ቤት ከቤት ትምህርት ቤት የምን ልጅ ነበርኩኝ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉም ነገር መሞከር ያምረኝ ነበር ይላልም ሲያስታውስ። ከዚያ ሲጋራ፣ ጫት እየቆየ ደግሞ የተለያዩ አደንዛዥ እጾችን እና መጠጥን መጠቀም ጀመረ። ቻይና የትምህርት እድል አግኝቶ በሄደበት ወቅትም ከሱስ ወጥቶ ትምህርቱ ላይ የማተኮር የራሱ ቃል ቢገባም ከራሱ ጋር ስልጣ ማጣበቅ አልቻልኩም ይላል። ቻይና ዩኒቨርስቲዎች ውስጥ ሳለ በዙሪያ ያለ ገደብ እና ከልካይ ሲጃራ የሚያጭሱ ሰዎችን ሲመለከትም ሶስት ቀን በላይ ከሱስ ተነጥሎ መቆየት አልሆነለትም። በቻይና ቆይታው በነበረበት ሱስ ምክንያትም በፖሊስ ቁጥጥር ስር ውሎ ለአስር ቀናት ከታሰርኩ በኋላ ወደ ኢትዮጵያ ተመለስኩኝ ይላል ዳኛቸው። ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊዋ አዲስ አበባን አንድ ጎዳና ጥግ ላይ ተሸሽጎ መቅረት መረጠም። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱም ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅም፣ ቢሾፍቱን የማውቃት ድሮ ነው። አዲስ አበባ ዩኒቨርሲቲ ያለው የኬሚካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዚያ ሄጄ ነበርም ይላል። ቢሾፍቱ በሱስ ዓለም ሲቧችርም ሕይወት እየበለጠ እየከበደ መጣ፣ ይላልም። በልቶ ማደር ችግር ሆነ። ከሱስ አልፎ ሆድን ማስታገስ ጥምን ማርካትም አልቻልኩም። ስለዚህ ጥሏት ወመጣውን አዲስ አበባ ናፈቀችው። ማንም ሰው የማያውቀኝ ቢሾፍቱ ከመሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ በሞት አስክሬኔን ለቤተሰቤ ለመላክ እንኳን ቀለል ይላል ብዬ ነው ይላል ምክንያቱንም ሲያስረዳ። መናሪያ የነበሩ ጓደኞቹ 35 ብር ሰብስበው ሰጡት። እናም በርሷ ወደ አዲስ አበባ ጉዞ ተጀመረ። ታዲያ ከዚህ በኋላ የህይወት አቅጣጫው ለውጥ ጅማሬ ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪና ውስጥ ያሉ ተሳፋሪዎች ገብተው የሱ ቦታ ላይ ተቀምጠው ጠበቁት። ክፍት ወንበር የነበረው የአንዲት ሴት ጎን ነበር። አጠገቧ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላ ታዘነችለትም፣ እንደምትረዳው ቃል ገባችልኝ ይላል ዳኛቸው ሲያስታውስም በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይቺ ሴትም ለዳኛቸው ህይወት መለወጥ ምክንያትም ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም የዳኛቸው ያላትን ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም። ይቺ ሴት የአሁኑ ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍና እርዳታ የጎዳና ህይወት አበቃ። እርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሀፍትን ማንበብ ጀመርኩኝ ወደ እግዚአብሔርም። አልተጠጋውም መጽሐፍ ቅዱስ ማንበብ ጀመርኩኝ። ከዚያ በኋላ ሱስ እርግፍ አድርጌ መተውንም ያስረዳልም። ህይወት መልክ እየያዘ የመጣው ዳኛቸው ተማሪዎች የከበዳቸውን የሂሳብና የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመርም። በኮሮና ወቅት የቤተ ክርስቲያን ውስጥም አንድ ክፍል ተሰጥቶት አስተምራቸው የነበረው የስምንተኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥም ተዘጋጅተው ለስምንተኛ ክፍል ማጠቃላይ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ የፊዚክስ መምህር ለቆበት ስለነበር ስለነበርም አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው መምህሩ እስክንቀጥርም ድረስ ክፍሉን ያዝልኝ ብለው አስገቡትም ይላል አጋጣሚውን ሲያስታውስ እንዲያስተምራቸው ሳይሆን እንዳይረብሹ እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና በፊዚክስ ጨዋታም ጀመረም ተማሪዎቹም ወደዱት የትምህርት ቤቱ ርዕሰ መምህርም አስተያየት ሲሰበስቡ ጥሩ ነገር ስለሰሙ ቀጠሩትም በዚያቸው አጋጣሚ የተጀመረችው የማስተማር ህይወት ከሶስት ዓመት ያህልም በትምህርት ቤቱ ውስጥ በፊዚክስ መምህርነት እንዲቀጠል አስቻለው። የማጠናከሪያ ትምህርት መስጫ እስከ መክፈት የደረሰው የዳኛቸው ህይወትም ዳኛቸው አስጠግታው ከምትኖረው ሴት ጋርም ትዳር መስርቶ መኖር ጀመር። ሁለቱ ጥንዶች ኑሯቸውን ለማሸነፍ እቁብ እየጣሉ የቤት እቃዎቻቸውን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉት የነበረው ዘጠኝ ሺህ ብር ቁብ ሲደርሳቸው ቁም ሳጥን ለመግዛት ቢያስቡ የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ከሶስት ዓመታት በመምህርነት ተቀጥሮ የሚሰራበትን ትምህርት ቤት ለቆም በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚባል የማጠናከሪያ ትምህርት መስጫ ተቋምም ከፈተም የማጠናከሪያ ትምህርት ተቋሙ በአስራ ስድስት ተማሪዎች ነበር እየጀመረው ከአስራ ስድስቱ ደግሞ የሚከፍሉት ስድስቱ ብቻም ሲሆኑ አስሩ ተማሪዎች ደግሞ በነፃ ማስተማር ጀመረ ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በሶስት ወር ውስጥም ተማሪዎቹ ቁጥር ወደ 800 ማደጉን ይናገራል ዳኛቸው በአንድ ክፍል የጀመረው የማጠናከሪያ ትምህርት ተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ ሶስት ክፍል አሳደገው በልጅነቱ ከቤተሰቦቹ ጋር ይኖር የነበረው በአንድ ክፍል መሆኑን የሚናገረው ዳኛቸው ለማጥናት ሲፈልግ እንደርሱ ላይ ሌሊቱን ሙሉ እያበራ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ ያድረ ያጠና እንደነበረ ያረሳውም በቂ የማንበቢያ ስፍራ ለሌላቸው እንደርሱ በዝቅተኛ ኑሮ ደረጃ የሚገኙ ቤተሰብ ውስጥ የሚያድጉ ተማሪዎች እንዲገለገሉበት በሚልም የማጠናከሪያ ትምህርት በሚሰጥበት አንድ ህንፃ ላይ አንድ ቤት ተከራይቶ አገልግሎት የሚሰጥ ቤተመጻህፍትም አደራጀም። ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ ሰዎች ሰዎችን ቀጥሮ ያሰራ እንደነበርም ያስታውሳልም። ተማሪዎቹም የፊዚክስ ውጪ ሌሎች የሳይንስ ትምህርቶች ኬሚስትሪ፣ ባዮሎጂ፣ ሂሳብና እንግሊዘኛ ይማሩም ነበርም። ቢሾፍቱ ማጠናከሪያ እየሰራ ያለ ማስተማር አትችልም ተብሎ ተዘጋበትም። በዚህ ወቅት በመንግስት ትምህርት ቤት ውስጥም ከመደበኛው ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆቹን ማስጠናት ጀመርም። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁት ቪዲዮዎች የተቀረጹት በዚህ ወቅትም መሆኑን ይናገራል። ሾፍቱ ላይ ከሁለት ሺ በላይ ተማሪዎች አስጠንቻለሁ የሚለው ዳኛቸው በ2016 45 የሚጠጉ ተማሪዎች ለአራት ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህ መካከል ሃያ ይሉ አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውን ጭምርም ያስታውሳል። ማስተማር ጥሪ ነው የሚለው ዳኛቸው ከዘጠነኛ ክፍል ጀምሮ ፊዚክስን አጥብቆ ይወድም ነበር። ከልጅነት ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑን ይናገራል። የሁለተኛ ደረጃ ተማሪ ያለው ሆነ፣ በዩኒቨርሲቲዎች ውስጥም ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ተስጦ እንደነበረው ያስታውሳል። የማስተማር ጉጉት ከድሮም ውስጥ ነበርም። ነገር ግን አስተማሪ ሆናለሁ የሚል እምነት በፍጹም አልነበረኝም፣ እቅዱም አልነበረኝም ይላል። አባቱ ግን ያለውን ሰዎችን የማስረዳት ትጋትና ተስጦ ተመልክተው መምህር ብትሆን ብዙዎች ከስር ይማሩ ነበር ይሉትም ነበር። ዳኛቸው የሚያስተምራቸው ልጆች ውጤትን ሲመለከት ያገኘው ተቀባይነትን ሲመዘን እስከ መጨረሻ ህይወቱ ፍጻሜም ድረስም እያስተማረ መቀጠል እንደሚፈልግ ይናገራልም።